በሰው ልጆች ድርጊት ምክንያት የምድራችን ሙቀት መጠን ከቀን ወደ ቀን እየጨመረ ነው። ለዚህም ምክንያቱ ደግሞ የሰው ልጅ ተፈጥሮን አላግባብ መጠቀሙ ስለመሆኑ ይነገራል። ከተሽከርካሪዎች የሚለቀቀው ጋዝ አንዱ የአየር ብክለት መንስኤ ነው። ይህን ችግር ለመቅረፍ ኢትዮጵያ የጀመረችው የአረንጓዴ ልማት በተጨማሪ ቴክኖሎጂ ያመጣውን መፍትሄ መጠቀም ላይ ትገኛለች። አሁን የማሳያችሁ ግሪንቴክ ማቴሪያሉ ነው። የጋዞሊን እና የዲዝል ናቸው። እቺ ለምሳሌ ጂቦል ትባላለች። የሞተር ናት። ኢንስታሌሽኑ ኖርማሊ የሳልቫቴዮ ካፑን ከፍተነው ሲምፕል ድሮፕ ስለሆነ ድሮፕ እናደርገዋለን ማለት ነው። እቺኛው ደግሞ ቺም ጋዞሊ ናት። የስልሳ ሊትር በታች የኮሮላ አውቶሞቢል ቪትሶች፣ ለእንደዚህ አይነት መኪኖች ነው ኢንስቶል የሚደረገው። እቺን ኢንስቶል አድርጌ አሁን አሳያቸዋለሁ። እቺኛዋ ግን ጂቴን ነው የምትባለው። የፒካፖች በቤንዝል መኪና ታኮማ፣ ፎርዶች ለአሜሪካ መኪናዎች እነ ቾፈርሌት ለእነሱ አይነት ዲቫይሶች የምንጠቀመው ነው። እስከ መቶ ሊትር ነው። እቺ ጂቴን ኤ ትባላለች ማለት ነው። ይህ ዲ ፊፍቲ ይባላል። የሲኖ ትራክ ወይ ደግሞ ከባድ ማሽነሪዎች ለእነሱ የምንጠቀመው ነው። እስከ አምስት መቶ ሊትር ነው የሚያገለግለው። እችኛዋ ደግሞ ዲቫይሷ ሁለት ናት። ሁለት ሳልቫቲዮ ላላቸው እነ ቪዬቶች ስሬፍ መኪናዎች ለእነሱ ሜንና ሰብ ላላቸው ለእነሱ የምንጠቀመው ዲቫይስ ነው። ጥቅም ላይ እየዋለ የሚገኘው ይህ ቴክኖሎጂ በተጠቃሚዎችም ዘንድ ተመራጭነቱን አግኝቷል። ቫዙን ከገጠምኩ በኋላ መኪናው ትንሽ ለቀቅ ብለዋል። ነዳጅም ከዚህ በፊት 14 ኪሎ ሜትር ፐር ሊትር ይሄድ ነበር። አሁን ወደ 17 16 እስከ 18 ይሄዳል። አሁን አሁን ከዚህ በፊት በሳምንቱ ሁለቴ ምናምን ነበር ሲቀዳይ ነበሩ። አሁን በሳምንት ወደ እስከ ሁለት ሳምንት አንዴ ነው የሚቀዳው። የቴክኖሎጂ ከመኪና የሚወጣ በካይ ጭስን መከላከል የሚችል ነውም ተብሏል። ይሄ ደግሞ ከመኪና የሚወጡትን ጭሶች ኒውትራላይዝ በማድረግ እንደውም አረንጓዴ አሻራው ካምፔኑ ወይም ሌገሲው ኮምፕሊት ሙሉ እንዲሆን ያደርጋል። በገጠሩም የከተማውን ገጠሩ ላይና እየተከልን ከተማን ብንተው ትንሽ ኢንኮምፕሊት ሊሆን ይችላል፣ ግን ይሄ ደግሞ የቀረችውን ፐርሰንቴጅ ይሞላል ብለን እናስባለን ከመኪኖች የሚወጣ በካይ ጭሶች እንደ ሰልፈር ኦክሳይድ ናይትሮጂን ኦክሳይድ ሃይድሮካርቦን ኤቴን ካርቦን ሞኖክሳይድ ካርቦን ዳይኦክሳይድ እነዚህ ነው የሚቀንሰው ነዳጅን ደግሞ እስከ 30 ፐርሰንት ድረስ ይቀንሳል በካይ ጭሶችን ደግሞ እስከ 96 ፐርሰንት የሚቀንስ የዘመናችን ረቀቅ ያለ ቴክኖሎጂ ነው ዲቫይሱ ነው እንደምታዩ ይህን ይመስላል በጣም ጥቂት ነው ይሄ እንግዲህ ለዲ ፊፍቲ ነው ለትልልቅ መኪኖች እስከ 500 ሊትር ለሚይዙ መኪኖች የምንጠቀመው ነው። በተለይ እንግዲህ ሀገራችን ላይ ትልልቅ ከተሞች ላይ የተደረጉ የተለያዩ ጥናቶች አሉ። በወለድ ባንክ ግሩፕ የተደረገ አለ። በአይ ኤች ኤም ኢ ማለት ኢንተርናሽናል ሄልዝ ሜትሪክ ኢቫሉሽን አለ። ለአስር አስር ዓመት አንዳንድ አንበየ ጊዜ የተደረጉ ጥናቶች አሉ። እንደውም በአዲስ አበባ ጤና ቢሮም የተደረገ ጥናት አለ። ይሄ ሁሉ ጥናት በተለይ አዲስ አበባ ላይ ከመኪና የሚወጣ በካይ ጭስ ከሚጠበቀው በላይና በጣም ፖሉታንት መሆኑን በእያንዳንዱ ጋሶች ልኬት በፐርሰንቴጅ ያስቀመጠበት ጊዜ ነው። ከተሽከርካሪ የሚወጣ በካይ ጋዝን መከላከል የሚያስችል መመሪያ መውጣቱን በትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎት ቁጥጥር ዘርፍ አማካሪ አሰፋ አዲስ ገልጸዋል። በካይ ጋዝ ለመቆጣጠር የወጣ መመሪያ ነው። ይሄ መመሪያ በሀገራችን በፈረመቻቸው ዓለም አቀፍ ስምምነቶች በተለይ ደግሞ የፓሪሱ 2015 ኦገስት 2015 ላይ የተፈረመ አጠቃላይ ከኢንዱስትሪ የሚወጣው በካይ ጋዝ ከ2 ዲግሪ ሴልሸስ በላይ መሆን የለበትም የሚል ስምምነት ዓለም አቀፍ ስምምነት አለ። ያንንና እና አጠቃላይ ደግሞ ከቬና ኮንቬንሽን ጋር ተያይዞ የፈረመቻቸው ስምምነቶች አሉ። ያንን ተግባራዊ ለማድረግ ሲደመር ከተሽከርካሪ የሚወጡ በካይ ጋዞች በሰው ልጅ መተንፈሻ አካላት እና አካባቢ ብክለት ላይ የሚያደርሱ ተጽዕኖን ለመከላከል ይሄ መመሪያ ወጥቷል ማለት ነው። ናኖ ቴክኖሎጂ ዓለም በግብርናው በጤናው እንዲሁም በአካባቢ ጥበቃ በስፋት እየተጠቀመበት የሚገኝ መጻኢ ቴክኖሎጂ ነው።